የሴት ጀግና የሆነች የታምቢ ለሴቶች አረያ የሆነች በጣም የምንወዳት የምናከብራ ከዩቲዩበሮች እንግዲህ አንደኛ ብንላትም አይንስቧት። ሁለት እንደገና የታምቢ እውነቴ ነው። በጣም ጀግና ናት። ያላትን እውቀት ለሰው ለመለገስ ወደኋላ አትልም ሀዘንተዋ መረዳዳቱ ሁሉ ነገር በቃ ምን ልበላችሁ፣ የተንቢን ታውቋታላችሁ በጥቅሉ ማለት ነው። አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የረሂማ ኢቲቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። እናንተስ እንዴት ናችሁ? አሸወይና ዛሬ ይዤላችሁ የመጣሁት በድጋሚ ስለ የተቢ ነው፣ ማለት ነው። እንግዲህ የተቢና ሶፊ አንድ ላይ እንደሆኑ ታቃላችሁ ተገናኝተዋል ቡታጅራ በመሄድ ሰርቼላችኋለሁ፣ ቪዲዮ አይታችሁታል። ከዛስ በኋላ የተቢ ለሶፊ የህይወት ሚስጥሯን ነገረቻት፣ ማለት ነው። የተቢ የምታቋት ድብቅ የሌላት በቃ ፊት ለፊት የምትጋፈጥ የሴት ጀግና እንደውም ለሴቶች አሪያ የሆነች በጣም ከምላችሁ በላይ ጀግና ጀግና ጎበዝ በቃ የምት በቃ ትኩረት የምታደርገው ወደ ስራዋ ብቻና ብቻዋ ብቻ ለስራ ታታሪ የሆነች ሰውን ለመርዳት የሚያስደስታት በቃ ለሰዎች ምክርን በመለገስ አንዳንድ አጥፊ የሆኑ ሰዎችን ከጥፋታቸው እንድመለሱ ብዙ የምትለፋ የምትጥር ታታሪ እህታችን ናት ማለት ነው። እንግዲህ ሁላችሁም ታውቋታላችሁ። የተቢ በጣም ጎበዝ እና በጀግንነቷ እና በቃ ዩቱበሮችን በቃ ነቅታ ዩቱበሮችን የምታነቃ በጣም ጎበዝ ጀግናታችን ናት ማለት ነው። እሷ እንግዲህ ለሶፊ የህይወት ሚስጥሯን ነግራታለች፣ አስረድታታለች። ይህ ማለት ምን በቃ እንደት ሆኖ ይህ ማለት የህይወት ሚስጥሯን ነገረቻት ማለት እንደት ሁና እንዳደገች፣ እንደት ሁና መሰረት እንዳያዘች፣ እንደት ሁና በቃ ለማደግ እንደጣረች፣ እንደት ሁና እንዳደገች፣ እንደት ደረጃ እንደደረሰች ማለት ነው ያነገረቻት። ምክንያቱም ሶፊም የእሷን ይዛ እንድትነሳ ማለት ነው ጀግና እንድትሆን ሰርታ፣ ራሷንም ለውጣ፣ ቤተሰቧንም አገሯንም እንድትለውጥ ማለት ነው። እንደዚህ ያስረዳቻት። የህይወት ሚስጥሯን ነገረቻት ብላችሁ ስላችሁ እንግዲህ ወደ ሌላ ወደዛ ወደዚህ እንዳይመስላችሁ። በቃ ትክክለኛ የሰው ልጅ እንዴት ሆኖ እንደሚያድግ ማለት ነው የነገረቻት አሁን ለምሳሌ እሷ በጉራጌ እንግዲህ ቆጮ ይባላል እኛ በእርግጥ ያው ሲሉትን ሰማለን። ቆጮ በእርግጥ እኔም በልቻ ቃለው ማለት እንዴት ሆኖ እንደሚሰራ አላቅም ማለት እንዴት እንደሚመረት አናቅም አሁን ለምሳሌ እኛ የምናቅ ስንደ ሲመረት ጤፍ፣ ሲመረት ገብስ፣ ባቄላ፣ ሌሎች ሌሎች አዝርቶች ብዙ ተዘርዝረው የማያልቁ እነሱ እነሱ ነው የምናቋረል በጉራጌ ደግሞ ቆጮ ቡላ ምናምን የሚባል አለ እና እሱን ነገር እንዴት አድርገው እንደሚሰሩት የታምቢ በጣም ስታስረዳን የራሱ ገርሞኛል። ለሶፊ ስትነግራም ማለት ነው ምግብነቱን እቀምሼዋለሁ፣ በልቼዋለሁ፣ በጣም ቆንጆ ነው። እስከምትበሉ ድረስ ትፈሩታላችሁ። በነገራችን ላይ ወደ ላይ እንደዚህ ነጭ ነው እንደዚህ በቃ ስታነሱት ይጎተታል ማለት ነው። ልክ እንደ ማስቲካ እንደዚህ ይለጠጣል ስትቀምሱት ልትበሉትም፣ ያኔ እንደዚህ ትፈሩታላችሁ ለማታውቁት ማለት ነው። ግን ስትቀምሱት ወይኔ ይበልታችሁ አጠግቡትም ማለት ነው። ሁልጊዜ እሱም ብመገብ ነው የምትሉት የጉራጌ ምግብ ቆጮ ማለት ነው። እንዴት እንደምሰራ እንግዲህ ስታስረዳት ለሶፊ አይታችሁታል። እዚህ ታብኔው ላይ የምታዩት በሶፊና ሶፊ እና ተንቢ መካከል ያለው የሆነ የኮባ ቅጠል ነው የሚመስለው። ግን እሱ ኮባ አይደለም፣ የጉራጌ ቆጮ ነው ማለት ነው። እና ያንን ለቆርጠው ምናምን አዘጋጅተው በቃ አጅለው ያኔ ጠቅለው ምን ብለው ከመሬት ውስጥ ቆፍረው ያስቀምጡታል። ያንን እንደገና እንደንትን እንደ ጭረት እየፋቁ ጭረት አውቃላችሁ መቼም፣ ማታቁም ልትኖሩ ትችላላችሁ። እየተፋቀ ያ እየተፋቀ እየተፋቀ እየተፋቀ እየወጣና ሲንትን ሲል በቃ ወደ ቆጮ ምግብነት ይሆናል ማለት ነው። በነገራችን ላይ እሷ እንዳለቻት እንደምታስረዳት ነው እንጂ እኔ ስላሰራሩ እንዴት አድርገው በቃ ለምግብነት እንደሚያደርጉት አላውቅም። ግን ከተዘጋጀ በኋላ በቃ ብትቀምሱት በቃ እኔ ለማመን ነው የሚከብደኝ። እውነት ነው የምላችሁ። ወደ ላይ ዛፉን ስታዩት አይመስልም። ግን ምግብነቱ ተዘጋጅቶ ሲመጣ እኔ የምን ልበላችሁ በቃ የነጭ ፍርኖ ዱቄት ነው የሚመስለው ዱቄቱ ራሱ ማለት ነው። ያኔ ነጭ አይደለም። በቃ እንደ ደቂቅ አባ ዱቄት ጥቁር ዱቄት አለ፣ እንደዛ ትንሽ መልኩ ከነጭ ዱቄት እንዲህ ያለ ነው። ስትበሉት ምን ልበላችሁ እና ምን ልበላችሁ እና እሱን ነገር እንዴት እንደሚሰራ ነገረቻት ማለት። ያ ነገር ለሰላሳ አመት ለሰላሳ አመት ምንም አይሆንም ስትል እኔ ራሱ ገርሞኛል። በእርግጥ እንደዚህ እኔ ያስረዱ ሰዎች ነበሩ ከዚህ ቀደም፣ እንዴት እንዴት ሆኖ ቆጮ እንደሚወጣ ማለት ነው እና እኔም እንደ ሶፊ ሶፊ ይሄ ኮብ አይደል እንደ ብላ ጠይቃታለች ማለት ነው። አይደለም፣ ይሄ ጉራጌ ምግብ ቆጮ የሚባል ነው የሚሰራው እንድንድንድ ነው እያለ ነገረቻት። እኔም እንደዚህ ከዚህ ቀደም አንድ ትልሽ ጠይቃት ኧረ ይሄ እኮ ምግብ ነው ሲሰራ እንድንድንድንድ ነው ተፍቆ ተፈቅፍቆ ምናምን ምናምን ብላ ስትለኝ አላመንኩም፣ ፈዝዤ ቀረሁ እና ይሄ ይሄ ሁሉ ትሰራለች ማለት ነው ይሄ ተቢ ይሄንን እንግዲህ ግቢዋ ውስጥ እንዳለ የታችሁት እንደሆነ ኮባ ነው የሚመስለው ማለት ነው። እዩት ታብሎሉ ላይ እንደምታወት ማነው የተንቢ እና የሶፊ መካከል ያለው እንግዲህ እሱ የኮባ ቅጠል አይደለም፣ የጉራጌ ቆጮ ነው ማለት ነው። የምታውት የተንቢ እንግዲህ ታታሪ የሆነች በቃ ያንን ግቢዋን አልገዛም እዚሁ እኔ ማልማት እየቻልኩ መስራት ስለምችል ለምን እገዛለሁ ብላን ያንን ያለማችሁ ማለት ነው። እና ስለዚህ ሶፊን እንዴት እንደምታድግ እንዴት እንደምትነሳሳ ለስራ ያላት ሞራል እንዴት እንደሆነ፣ ሰዎች እንዴት እንደሚለወጡ እንግዲህ በደንብ አስረድታታለች ማለት ነው። እንደገና የታንቢ በነገራችን ላይ ወደ ንግድ እንደገና እንደምታዋት ደግሞ ወደ ግብርናም ገብታ ነበር። በቃ ሁሉ ገብ ናት ጎበዝ ናት። እና ያ ያያ ለእሷ የህይወት ሚስጥሯ ነው ማለት ነው። ያንን የህይወት ሚስጥሯን ደግሞ በቃ እንደዚህ ለሷን ብሎ ለሄደ ሰው እንዲሁም በሚዲያ ታስተምራለች ማለት ነው። በቃ የህይወቷ ሚስጥር እንዴት ሁና እንዳደገች እንዴት ሁና ሰርታ እንደምታድግ ለነዛ ለሰዎች እያስረዳች ነው ማለት እና ለሶፊ እናስረዳቻት። ሶፊ ደግሞ ነገ የእሷን ህይወት ሚስጥር እንደነገረቻት እንዳስረደቻት አድርጋ ሶፊም ነገ ትነሳሳለች። እንደ ተቢ መስራት ይጠበቅባታል። ለሴቶች ሁለተኛዋ አራያ እንድትሆን የተቢ እንግዲህ የህይወቷን ምስጢር ነግራት አለኝ ማለት ነው። እና በንግድ ይቶ ብቻውን አያገለግልም፣ ተጨማሪ ስራ ያስፈልገዋል። በይቶ ብቻ አይታደግም፣ ከፍ አይባልም። ስለዚህ አንዳንድ ነገሮችን እንደዚህ እንደዚህ እንደዚህ እንደዚህ እያደረግሽ ስሪ ብላ አስረድታታለች ማለት ነው። የተቢ ተንኮል የሌላት ምቀኝነት የሌላት ሰው ሲያድግ የምትወድ ጀግና አይታችን እንግዲህ ይሄን ይሄንን እነግራታለሽ ማለት ነው ለሶፊ እና ይህ ማለት የህይወቷን ሚስጥር ነገረቻት ማለት ነው። እንግዲህ ደጋግሜ እነግር ስነግራችሁ፣ ስለዚህ የሰው ልጅ እንዲሁ እንደማያድግ ካልሰራ፣ ካልተንቀሳቀሰ አያድግም። ተስፋ ተቆረጠ አያድግም። ሁልጊዜ ለስራ ሞራን ይኖራችሁ፣ ተነሳሽነት ይኖራችሁ፣ ተስፋ መቁረጥ የለባችሁም ብላ ነው ማለት ነው ያስረዳችሁ እሷም ለእሷም ያስረደቻት ሶፊን እንግዲህ ወደ ንግዱ አለም በየቦታው እንድትንቀሳቀስ እንግዲህ ያላትን እውቀቷን አካፍላታለች ማለት ነው። ሲቀጥል ደግሞ ስለሚከዳዱም ያወራችው ነገር አለ። ያንን በሌላ ቪዲዮ መጣበታለሁ ማለት ነው። ከዳተኛ ስንል አንዳንዴ ትኩረታችን ወደ ወንዶች ብቻ ነው። የሴትም ከዳተኛ አለ። እውነት ነው። ያንን በሌላ ቪዲዮ መጣላችኋለሁ ማለት ነው። ለዛሬው እዚሁ ይበቃኛል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።